ዳጣ ጉድ አፈላች። ዳጣዬ ናታንን አፈቅርሃለሁኝ ብላ ሳመችው። የዳጣ እናትያ ወይም ደግሞ የኤቢ እናትና ኤቢ እጅጉን ደነገጡ። ጭራሽ ነግሬሽ ነበር እኮ እማዬ ይች ልጅ የመጣችው እዚህ ቤት የሆነ ነገር ፈልጋ እንደሆነ ቤተሰባችንን ለመበጥበጥና ቤተሰባችንን አልሆነ ነገር ውስጥ ለመክተት ነው የመጣችሁ ብዬ እኔ አስረድችሽ ነበር። አንቺ ግን በፍጹም ልታምንኝ ፈቃደኛ አይደለሽም፣ ብላ አለቻት የኤቢ እናት። ልክነሽ ልክ ነሽ። እውነት ለመናገር አሁን ላይ ትክክል ነሽ። እኔ ወርቁ እንዳልጠፋ ሳውቅ እኮ የምሬ ነው ምልሽ እጅጉን መልካምና ጥሩ ልጅ አድርጌ ነበር እናም አንቺ ልክነሽ ብላ ኤቢን አመነቻት። በጣም ያሳዝናል። የዳጣ አባት የዳጣ አባት ነግሬሻለሁኝ፣ ሚስቴ ሁሉንም ነገር ልትደርስበት ስለሆነ የጓደኛ ልጅነሽ ብዬ ዋሽቻለሁ። ምን? አዎ የድሬዳዋ ልጅነሽ ብለሽ ተናገሪ። እናም እያንዳንዱ ነገር እኔ የምልሽን ሂዴሽ ትናገሪያለሽ ብሎ አስጠነቀቃት። ምን በወጣኝ ብዬ ነው እንዴት ነው ከአዲስ አበባ አውጥተህ እዛ ገር የቀረቀርከኝ አባዬ አረተው ተረጋጋተው ቆየ እውነት አንተም አላመንክም ማለት ነው ትሰማኛለህ እኔ አንተ አባቴም ሆንክ አልሆንኩም ግድ አይሰጠኝም ነገር ግን ውሃ ትክክለኛ እህቴ እንደሆነች ነው የሚሰማኝ በጣም የዋህና ሚስኪን ልጅ ነች ስለዚህ የእሷን እህትነት ማጣት አልፈልግም የራሳችሁ እንደፈለጋችሁ ሆኖ ከፈለጋችሁም ገደል ግቡ ብላ አስጠነቀቀችው አባቷን። እባክሽ ለአስር ቀን ብቻ ነው፣ ምርመራ ከተመረመረ በኋላ ትክክለኛ የኔ ልጅ ከሆንሽ እመኘኝ፣ ሁሉንም ነገር እናገራለሁኝ። እናም ምንም የምታፍሪበት ነገር የለውም። እንደውም ደረትሽ እነፍተሽ፣ ይሄ ቤት፣ ይሄ ቤተሰብ አንቺም ከዚህ እኩል ተካፍለሽ ትኖሪያለሽ። እናም ልጄ ተረጋጊ ብሎ ሲላት እሺ እንደዛ ካልክ ሂጄ ለትዬ አሁን የጠየቀችኝን መልስ ልመልስላት፣ ብላ ለትዬ ሁሉንም ነገር ተናገረች። እሷም ደግሞ በጣም አምንሻለሁ፣ ነገር ግን እንዴት ነው የአባቴ ስም የጠፋሽ? ብላ ስትጠይቃት፣ አየትዬ አባቴ ወልዶ ጣለኝ እንጂ አላሳደገኝ። ስለዚህ የጎዳና ልጆች ናቸው ዳጣ ብለው ያወጡልኝ። በቃ ይሄ ነው ነገሩ። ስለዚህ እባክሽ በስለዚህ ነገር ባናራ ይሻላል ብላ አለቻት። እንደዛ ከሆነ እሺ፣ አንቺ ያልሽው ይሁን። ለማንኛውም ግን ምንም ማሰብና መጨናነቅ አይገባሽም። ልክ ነሽ፣ ውሃ በጣም ጥሩ ልጅ ናት። እውነት ለመናገር አንቺም ጥሩ እናት ነሽ። ኤብንም ቢሆን እኔ ወዳታለሁ፣ እሱም ተወድሻለይ። በእርግጥ ኤቢ ትንሽ ተነጫናጭና ተናዳጅ ናት። እናም አንድ ውለታ እንድትይልኝ እፈልጋለሁ። ምንድን ነው እትዬ፣ የፈለግሽውን ጠይቅኝ። ማለቴ ናታንን ብዙም ባቀርቢው ደስ ይለኛል። ምን ማለት ነው? ከትምህርቱ እንዲተጓጎል አልፈልግም ስለዚህ አንቺን ብትሆኜ ብትርቂው ይሻላል ላለቻት እሽትዬ አንቺ ያልሹ ይሆን በቃ፣ ስታይል ለማንኛውም አሁን እኔ መሄድ አለብኝ ብላ ወጥታ ሄደች። ዳጣ አሁንም ጥያቄ ሆኖባታል። እናም ታዲያ ናታንን እንደምታፈቅረው ለምንድን ነው የማትናገረው? ብላ እስኪ ሆይ ቆይጄ ለማንኛውም ኤቢ ልጠይቃት ብላ ኤቢ ጋ ሄደች። ና እኔ ምልሽ ኤቢ፣ እዚህ መቀመጥ ይቻላል እንዳለቻት፣ አይ በፍጹም ማለቴ ሳትታጠቢ አትቀመጭም። እኔ ክፍል የታጠበና የታጠነ ነው የሚቀመጠው። አታስቢ እኔ ፈጣሪ ታጥቦ ስለሰራኝ መታጠብ አያስፈልገኝም ብላ ሂዳ ቁጭ አለች። እኔ ምልሽ እውነት ለመናገር ሰላም ሰላም፣ ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም ምን እግዚአብሔር የተመሰገነ ይሁን ሰላምና የደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና ና አጓጊው ዳጣ ድራማ እንደ ቀጠለ ይገኛል። ኤቢ እባክሽን ልቀመጥና፣ ትንሽ የማወራሽ ነገር አለኝ እኮ። ምንድን ነው፣ ቁመሽ ንገርኛ። ሳልቀመጥማ በፍጹም አልናገርም። ትሰመኛለሽ። እኔ እኮ ያራዳ ልጅ ነኝ። ምናልባት አፍቅሬና ተፈቅሬ ላላቅ እችላለሁ። ነገር ግን አንቺ ናታንን በደንብ አድርጌ እንደምትወጁ አውቃለሁ፣ እንደምታፈቅሩም ጭምር። ማን ነው እንዲህ አለሽ? በፍጹም አልፈቅረውምም አልወደውምም። ነገር ግን ናታንን የሚነካብኝ ሰው በቁሙ ሁላ ነው የምቀብረው። እና ታዲያ ካልወደድሹና ካላፈቀድሽው እንዴት ብለሽ ነው እሱን የነካስ ሁላ አንቺ እንደዚህ ልትቀብሪና ከእንደዚህ ጠብ የፈለግሽው? አረተ ኤቢ ሁል ስሜት ሽን ንገሪው ና እሱም ደግሞ እንደ አንቺ ተመሳሳይ ስሜት ካለው ሁሉንም ነገር ብጨርሱ ይሻላል። ካልሆነ ግን እመኘኝ በከንቱ ትቀር ያለሽ ብላ አለቻት። እሱን አንቺ አይመለከትሽም። እኔ የማደርገውን ነገር አደርጋለሁኝ። አሁን ውጭልኝ ብላ አስወጣቻት። የኤቢ አባት ነይስኪ ብሎ በሻንጣሽን ከፈች ብሎ ሲላት እጅጉን ተንቀጠቀጠች። እናም ምንድነው አልገባኝም? ቆይ ለምንድነው አባዬ ይሄን ምከፍተው? ነገርኩሽ እኮ። ቆይ ልጄ ምን ሆን ብለሽ ነው እንደዚህ አይነት ነገር ያደረግሽው? ቆይ ምን ምን ብትበድልሽ ነው ዳጣ ላይ እንደዚህ አይንሽን የጣልሽው፣ እንደዚህስ መጠቆም የፈለግሽው? ይህ ትልቅ ቤት እንደውም፣ ደግሞ አንድም ነገር የጎደለብሽ የለም። ገና ለገና ከውጭ አንድ ሰው መጣብኝ ብሎ በዚህ ልክ ጥላቻና በዚህ ልክ ማቀሳሰር ጥሩ ነው? እኔ እንደዚህ አይነት ነገር አሳድጌሻለሁ? እንደዚህ ብዬ ትሰምኛለሽ። መጥፎ የሰራ ሰው እጅጉን በመጥፎ ነው ውለታውን የምትከፍሉ፣ ጥሩ የሰራ ደግሞ እጥፍ አድርጎ ጥሩ ነገር ያጋጥምሻል። እናም። መጥፎ በሰራሽ ቁጥር መጥፎ ነው እንጂ የሚያጋጥምሽ ጥሩ ነገር አያጋጥምሽም። ስለዚህ ሁሌም ጥሩ ጥሩም ብታስቢ የተሻለ ነው ብሎ አላት። እናም ለማንኛውም አሁን ሄደሽ ዳጣን ይቅርታ ትጠይቂያታለሽ። ምን አው ነገርኩሽ፣ ያጠፋሽው አንቺ አይደለሽ እንዴ? ስለዚህ ይቅርታ ትጠይቀታለሽ። እናም እናትሽ መቼም ይሄን ነገር ብትሰማ ሁለተኛ ልጅ አርጋሽ እንደማትፈልግሽ ታውቂያለሽ። አዎ አባዬ። ስለዚህ አፍሽን መዝጋት አለብሽ። እኔ እንደምንም ብዬ እናትሽን አሳመናታለሁኝ ብሎ ዳጣንና ኤቤን እየቀታ አጠያየቃቸው። ዳጣ ዋናው መገኘቱ ነው እንጂ እኔ ምንም ነገር አልነካሁም። እኔ ስሜን የጎዳና ላይ ነኝ እንጂ ነገር ግን ይህን ነገር ከተኩኝ በጣም አቁሚያለሁ። አሁን ላይ ቢርበኝም ቢጠማኝም ሁለተኛ የሰው ኪስ አልነካም ብላ ስለዚህ እስታይል ደግሞም እኮ እኔ እንደ እህቴ ነው እማይሽ፣ እወድሻለሁኝ ብላ ስማ ስትወጣ አባቷ እጅጉን ተገረመ። ኤቢ ግን አሁንም መገላመጧን አላቆመችም። እባክሽ ተረጋጌ ብሎ ለሚስቱ ደስ የሚል ዜና አለኝ። እንዴ ቆይ፣ እስካሁን ድረስ ምንድ ነው እያጓጓኝ እኮ ነው? ከስራ እስከምመጣ ድረስ ለምንድን ነው በስልክ መናገር ያልፈለግከው ብላ ስትለው፣ ባክሽ በስልክ እስከምናገር ድረስ አላቆየኝም እኮ፣ ምንድና ንገረኝ። በአካል ይሻላል ብዬ ነው። እቃው እኮ ተገኘ። ምን ማለት ነው? ማለቴ ወርቁ ተገኘ እያልኩሽ ነው። እኮ ንገረኝ፣ እንዴቱ ነው? እንግዲህ እንዴትም ይሁን እንዴትም፣ ዋናው መገኘቱ አይደል? እሱማ፣ ልክ ነህ። እኔ ደስ ብሎኛል ስለተገኘ። እና በባለፈው ይሄ አንቺ ኮሜዲ ነው፣ ቁልፉ ተበላሽቶ የለ? እሺ። ከዛ ያሉትን እቃዎችሽን በሙሉ ይዤ ሄጄ፣ እኔ ጋር ውስጥ አረኩት እና እኔ ጋር ቆለፍኩት። ይሄ ነው ያለው ነገር። እውነትህን ከሆነ እሺ፣ ካልሆነ ግን እመናይ ለሷ እየደበክ ከሆነ ከኔ ጋር ትጣላለህ። አረ በፍጹም ለምን ብዬ ግን። አባቷ ለምን ወልዶ የጣላት ይመስልሃል? እኔ ምን አውቃለሁ። ነገር ግን አንድ እውነት አውቃለሁ። እሱም የተከበረ ባለትዳር ነበር እና ምንም ጎሎበት አያውቅም። ነገር ግን አንድ ቀን በመጠጥ የተነሳ ተሳሳተ። ያኔ ነው የተፈጠረው። ወይኔ ጉዴ ምን ይሻላል? አንቺ በቻልሽው አቅም እንዴናት ተንከባከቢያት። የተቀረውን ነገር ደግሞ ለእኔ ጣይልኝ ብሎ አላት። ዳጣ ዳጣ ወክል አርግ ብላ ስትወጣ ሚጥሚጣንና እንዲሁም ደግሞ ምጥንንና እንዲሁም ደግሞ ውሀን አገኘቻቸው። ቆይ እናንተ ልጆች ምን እያደረጋችሁ ነው? ጭራሽ አስፋልት ላይ ቁጭ ብላችሁ ድንጋይ ታሞቃላችሁ። ሂዳችሁ አታነቡም እንዴ? ባክሽ ዳጣ የሆነ ነገር ንገሪን። እኔም ቆይ፣ አንቺ ግን ምጥን የተባልሹ እንዴት ሆነሽ ነው ምጥን ይሆንሹ? አሁን አንቺ ነሽ እንዴ? እንዴ አንቺ ስታዳ ዳጣ የተባልሹ ከየት መጥቶ ነው? የእውነት የምትጠቀጥ ዳጣ ነሽ እንዴ አንቺ? ብለው ሲሉ ሁለቱም ተሳሳቁ። ለማንኛውም እሷ ፍቅር ይዟታል እንዴ? አንቺ አርገሽ ነው ፍቅር ያዛሽ? ፍቅር እኮ የያዛት ከሌላ ነው። ከምን ከመጠጥ ፍቅር ያዛት? እናንተ ልጆች፣ እኔ ገንዘብ የለኝም። ለማንኛውም ደስ ያለው ሰው ሊጋብዛችሁ ይችላል። እና ናታን እንፈልገው ነበር ናታን የት ነው? እኛ እናቅም? እንዴ እኛ ናታን እንጠብቃለን? እንዴ እናንተ ድሩጌ፣ በቃ ለማንኛውም ይመቻችሁ ብላ ሄደች። ናቱ ናቱና ሰላም እያወሩ ባሉበት ሰዓት፣ እኔ እኮ ታውቅ ያለሽ አንቺ ስታወሪ ነው ሰላም የሚሰማኝ። እንዴት አይነት ድንቅ ሴት ጀግና ሴት ነሽ ብሎ አላት። እንዴ ለምን እንዳልከኝ ናታን ዬ ብላ ስትለው ጸጉሩን እያሻሸችውም እኔ ምልሽ ግን እዚህ ቤት ሁሉንም እንደጸባዩ እንዴት ቻልሽው? እንዲህ እኮ ነው አንዳንዴ፣ ህይወትን ለመኖር ስትል ሁሉንም እንደጸባዩ ትመራለህ። አንተ ግን እንዴት ነው ማለት ግራ ገባኝ። በቃ የሆነ ሰሞኑን ቀለስለስ፣ እንዲሁም ደግሞ በጣም ብዙ ነገር እያስተዋልኩብህ ነው። የሆንከው ነገር አለ። አረምንም ለማንኛውም፣ እኔ ሂጅ ልገላግላቸው። ሊጋደኑ ነው። ማንና ማን? አረ ተወኝ። ዳጣና ኤቢ ናቸዋ። ምን ሆነው? ምን ተፈጠረ? እኔ አላውቅም ሲመስለኝ ግን በአንተ ምን ጭራሽ በእኔ ደግሞ ምን እኔ ምልክ ኤቪ እንደማትወድህና እንደማታፈቅርህ እንደምትወድህና እንደምታፈቅርህ ታውቅ የለህ እና ታዲያ ምን ይጠበስ ምናልባት ቀንታ ይሆናል አር አይሆንም በፍጹም ማለቴ እኔ እኮ ለሷ ስሜት የለኝም እና አንተ የምትፈልገው ምን አይነት ነው ግልጽ የሆነች ፈታ ያለች ስለምንም የማትጨነቅ ነው የምፈልገው እና ግን እኔ ምልሽ ስለ ዳጣ ህይወት ታውቂያለሽ? እኔ ምን አውቃለሁ፣ እንግዲህ ካንተ ጋር ነው ጓደኛ የሆነችው። እኔ ምልህ፣ ለማንኛውም ዙሪያ ጥምጥም ከሚትሄድ ዳጣ ማለት ፈልገህ ነው። አረ ሰላም፣ ይህንን ይሄንንማ ገሃድ አታውጭው። ለማንኛውም ተመችታለ፣ ልጅቷ። እና ጠበቅ አድርጋት። እኔም ደስ ትላኛለች፣ ማለት ፈታ ያለች ናት። ሰው ደግሞ ታከብራለች። ኤቢ ደግሞ እጅግ አረመኔና ጨካኝ ሴት ትመስላለች። ለማንኛውም እኔ አንተ የተመቸህ በሙሉ ይመቸኛል ብላ አለችው። ከዛም እያሰበና እያሰላሰለ ባለበት ሰዓት ባለፈው ኬክ ሲበሉ ባሳለፉን ነገር ትዝ አለው እና መጽሐፍ በመጽሐፉ ነገር እና በርስ ተንኳኳ። እኔ ምልክ መግባት ይቻላል? ምንድን ነው ምን ሼ ነው ማለቴ በሀሳብ ተመስጠሃልሳ? አረ እያሰብኩ አይደለም እና እኔ እምልህ፣ ክፍሏ ታምራለች። እስካሁን ድረስ በደንብ ሾፍ አላደረግኳትም ነበር። ኦ አመሰግናለሁ፣ ልክ ነሽ፣ በጣም ታምራለች። ያው እኔ እንኳ ዝርክርክ ነኝ፣ ነገር ግን ሰላም በደንብ አድርጋ ትንከባከብልኛለች። እውነትህና። እና እኔ እምልህ፣ አንድ ነገር ላማክርህ ነበር እኮ። ምንድን ነው? አማክርኛ። እኔ እምልህ፣ ኤቢ ተወድህልህ እንዴ? እናስ እናማ ብትረዳት ጥሩ ነው። እኔ እኮ ያራዳ ልጅ ነኝ፣ ሁሉም ነገር ይገባኛል። አረባክሽ፣ እኔ እኮ ታዳ ለሷ ምንም አይነት ስሜት የለኝም። ማለቴ ከወንድምነት የዘለለ ስሜት የለኝም። ደግሞ ወንድም ፍቅረኛ እንደማይሆን ታውቂያ የለ እንዴ? ለም እንደዝ ታያለሽ ዳጣ? እስኪ ንገሪኝ፣ አንቺ ስለ ፍቅር ህይወትሽ ማለት ማለቴ አፍቅረሽ ታውቂያለሽ እንዴ? ይሄ ባልና ሚስት ምናምን የሚባለው አዎና። አረን ያውቅም በፍጹም አላቅም ሲጀመር ጓደኞቹ ሁሉ ወንድ ናቸው እና እንዲ ቀን ራሱ እነሱ ምንም ነገር ብለው ብለውኝ ያውቁም። እና ነክተውኝ ያውቁም እያልሽ ነው? አረ ተረጋጋ፣ ተረጋጋ። እንደዚህ አይነት ነገር የለም። እንግዲህ ኤቢ፣ እማዬ አሁን ምን እያደረጉ እንደው በፍጹም አትገምችም። እና የእውነት ዳጣ፣ ኤቢ እናታን ክፍል ከለለች እኔ እቀጣለሁ ብላ እናቷን ይዛ ሄደች። እናቷ የማይሰማ ነገር ሁሉ ሰማች፣ እና አፏን አፍና በእጇ ጉድ ሰማች እሱም ደግሞ ናታን እኔ ካንቺ ፍቅር ይዞኛል ኤቢን በፍጹም ማየትና መስማትም አልፈልግም። እኔ ለሷ ትክክለኛ ስሜት የለኝም ሲል በሩን ከፍተው እጅጉን ደነገጡ። ዳጣ እንግዲህ በቀጣይ ትባረር ይሆን ወይስ ደግሞ እቤት ትቀመጥ ሆነ።